ሀይሚ የተኛው ነቻ የሚለች ነገር የምትፈልገው ያሉ ሀይሚ የተኛው እንደሆነች አላውቅም። ግ እኔ ትልቋን ሀይሚ ያለች ይመስለኝ እኮ ነው። ሀይሚ ሀይሚ የኛዋ የለችም የኛ ሀይሚ የኛ ንግስታችን እሷን ያለች ይመስለኝ። ተናልጄ ይሰ ይሰ አላልኩም

ለዛ ነው። ስለዚህ እናንተ ግን አታድርጎ እኔ ብሎ ካድርገ ሁላችሁም አጠፋችኋል። የምሬ ነው። ሀይሚ ሌላ ወንድ ጋር እንዳሰሩ አንቺ ፍቅር ጌታን ትቀልዩ፣ ፍቅር አይሰባራ። እናንተ እግዚአብሔር እኔ ጋር ሲሆን በጣም ይበረታላቸው ግን ማለት ነው። እናንተ ስድብስስ እንዴት እንደዚህ ታደርጊያለሽ? እኔ ከአንቺ ይሄን አልጠብቅም። አቦ ስድብ ስድብ ችግር የለም። ስድብ ል ዜናአለም ስድብ አይደለም፣ የምሬ ነው። እግዚአብሔርን አጥፊ አንቺ ምንድን ነው እንደዚህ ተጃጃል ሽቆ እንዲነሽ እንዲ አንቺ ሁሌ ማጃጃል አያስፈልግም። የእናንተ ምክር ደግሞ እንዴት እንደሚያስጠላይ ነው። አጥፊ በሉ እንጂ ምንድን ነው? ክብ የታዊ ትግስ ነው። ምን የምንነገራችን ላይ ካመጣው ምክር እኮ ስለሚያስፈልግሽ ነው የምንመክርሽ። መጀመሪያ እኮ ምክር ባያስፈልግሽ እንደዚህ ያለ ነገር ባሰሪ ነበር።

የተወራ ያለው ምንድን ነው? የሚያስቃቸው ቦርታ ለምንድን ነው የሚስቂ? ከዚህ በኋላ እንደፈለጋችሁ አድርጉ። የምር ነው፣ እንደ ፈለጋችሁ አድርጓት ማለት ነው። ሲጀመር እሷን አትወዷትም። ለዛ እኮ ነው የምታደርጓት። እንደ ፈለጋችሁ አድርጉ። ፍቅር ማለት ነው። ሰው ቁም ነገር ሲያወራ አንቺ ቁም ነገር ጊዜ ቁም ነገር ነው

ሴትዮ አንቺ ምን እያልሽኝ ነው? አልገባኝም። ለምንድን ነው እኔን ያፈረጥሽኝ? ከላይ ስተሰበርኩ ውረጃቴኝም በራሴ አልወርድም። ቁም ነገር ሲያወራ ቁም ነገር ሳታውቁ ቀላስ

እኔ እኔ እኮ ማለት ነው። ጋና ጠዋት ሲነሳ ያየሁት ጌታን የፍቅር አልሰደብሽ አልሰደብሽ። ፍርዱ ችግር የለውም። እኔ እኮ አላየሁትም እኮ ይቺ መላጣ አላየሁትም። ፍቅር አጥፊ ፍቅር አጥፊ። እኔ ያየሁት እኔ የሌላ ሰው እኔበት ገብተሽ

ሰላም እንዴት ግን መገናቸው? ደህና ናቸው። አረ ናፍቃችኛል። ሰላም ልበላችሁ መጀመሪያ ምንድን ነው። በፈጣሪ ስም ሰላም የለም? የምን ሰላም የለም፣ ሰላም ሞልቷል። ፎቶ ስለተቀናበረ ላም ያለችእግሞ ሰላም። እንዴት ናቸው? ደህና ናቸው። የጎይታ ስራ እንዴት ነበረ? እኔ ሰላም ተመልሶለኝ አላቸው። ቅናሞች አቡዬ እንዴት ነች? ደህና ነች።

እሱ ትላንትና፣ እኔ አሁን የኮስኩት አንድ ልጅ የአባት የእናት ዘመድ ነው። የልጅ እናትና የኔናት ኢታማሞት ናቸው። ለዛ ነው እንጂ እኔ የሆነ ነገር ሳደርግ ለምንድነው እር ይያላችሁ የምትመጡት እናንተ ሰዎች? ግን ማለት ነው እኛ ኮፐሬ ስለሆነ ነው ሃይሚ ፕሬ ስለሆነ ማንም ይመጣል። አንድ ፎቶ ነው ሲጀመር። ፍርሃት አይደለም፣ ይሄ መጃጃር መም የናንተ ስራልጁ አይደለም አይደለም። ይቆይ፣ ይቆይ። ፍርሃት አይደለም። አንድ ነገር ሊጠይቃችሁ፣ አርፋችሁ ስሙኝ ማለት ነው። የሆነ ሰው አንቺ ሄሄደሽ የሆነ ወንድ ላይ ካረግሽ ማለት ከዛ ወንድ ጋ የሆነ ነገር አለሽ ማለት ነው።

ስራ ማውራታችሁ እናንተ እባብ ማለት እባብ እኮ አይደለም፣ እባብነት አይደለም። ይሄ የሚታይ እውነት ነው። ወደዛንች ይ ጭራሽ እባብ ትላለች

ዩቱበር ዩቱበር ነው። ቲክታከር ቲክታከር ነው። እኛ ያገባነ ስለ ዩቱበር ዝም ብለ ዩቱበሩ ዘና የጋሙባ ወይ አንቺ ደግሞ ዝም ብለሽ አትገልፍጭ። ግልፍጥ ዝም ብለሽ አትገልፍጭ። ሙጣያ ኮሜታ ተሮች ደግሞ ዝም ብለሽ አታሽቃብጡ። አንቺ ራስሽ ዝም ብለሽ አታሽቃብጭ

የሁላችሁ ሰዎች ማለት ነው። እኛ ልጅቷን የምናሰድበው እራሳችን እኛ ሆነ። ስለዚህ ስርዓት ይኖረን ሁላችንም ማለት ነው። ያለ ስሟ ስም እየተሰጣት ያለው እንደዚህ አይነት ነገሮች ነው እና አንዳንዴ የሌለባትን ማንነት እየሰጠን ያለው እራሳችን ነን። ፋፍያ አዳምጪኝ፣ የእኔ እናት፣ እውነቴን ነው። ልጅቷን እንደዚህ አይነት ገጸ ባህሪ የላትም አይደለም። ግን ከማንም ወንድ ጋር እያመጣችሁ እየመጣት ፎስትቷታላችሁ ምናምን ለምን ልጅቷን አፍ ውስጥ እንከታታለን? ሰው አፍ ውስጥ እንከታታለን። እነሱ ከሁሉም ጋር ዝም ብለው ይለጣጠፋሉ። ትለጣጠፋላችሁ እናንተ ከሁሉም ሰው ጋር ከመጀመሪያቸአንሰውአ ኖሩሽ አቡዬ እኛ ካላስከብርና ልጅቷን ማንም ልጅቷን አያስከብርም። እኛንን እያስናቅናትም እያሰደ እ አይደለም ና እሱ የእሷን ክብር እኮ ምንም እነሱ ከማንም ስለለጠፉ ክብሯን እንደምታስጠብቅ የተከበረች ሴት መሆኗን ሀገር ምድሮ ያውቃል። እነሱ ግን የእሱ አድናቂ ናቸው እየተባሉ ለራሳቸውም ከሚሰደቡ ለእሷም ስም ከሚያሰጡ በቃ የምሬ ነው ምንም የሚዘቃችሁኝ ዘቅዘቅ ነው። አሁን አንድ ሰው ላይክ ካደረገ ብላችሁ ካመጣችሁ ሌላ ሰውም ላይክ ስታደረግ ታመጣላችሁ ማለት እኮ ነው። ለምን አስፈለገ ይሄ እንደ ግዴታ ተረ ተሸማቀቀች እኮ ልጅቷ፣ በራሷ ስልክ ተሸማቀቀች። ላይክ ማታደርግ የምታውቀውን ሰው ማለት ነው። እውነት አንዳንዴ ግን ስርዓት ይኖረን። ይሄ ነገር በእኛ ነገር ሆኖስ ቢሆን ብለን እናስብ። አሁን እኛ አድርገን ሌላ ሰው አምጥቶ እንደዚህ ያደረጋችሁ ቢለን እኛ ላይ መደረግ የሌለበትን ነገር ሰው ላይ አድርገን እንትናንበል ነግበን የሚባል ነገር አለ። ስለዚህ ልጅቷን ራሳችን አናስሰድባት፣ እራሳችን አናስንቃት፣ እናስከብራትና እንዲሁም ጠላት በዝቶባታል ልጅቷ፣ እንኳን እንደዚህ ያደርጋችሁ ይቅርና ማለት ነው። አረስቲ፣ እስቲ አሁን እኔ የፈለግኩት ማለት ነው ለራሴ ሚዜም የሆነ ሰው ነው የፈለግኩ። ሌላ ነገር እኔ እኮ ዛሬ ስለ እኔ ብቻ ነበር ልታወራ የፈለኩት። አገባሽ፣ ፈታሽ፣ ቤትሽ ከፍተሽ አታወሪ ሰው ቤት ነው የአንቺ ጋ ብቻ የሚወራው ስለዚህ ማለት ነው አንዳንዴ ማለት ነው ራሳችን ነገር ሰው ላይ ስለ አንቺ በይ ስለ ዩቱበር መወላት

ያውላችሁ ማለት ነው። እኔ አንድ ነገር ላችሁ። እንዲሁም ልጅቷ ጠላት በዝቶባታል። ጠላት አናፍራባት ጭራሽ ማለት ነው። እየተሰደበች እየተረገጠች ነው፣ እና ከሌላ ጋር እያመጣችሁ አትለጥፏት። ልጅቷን የሌለ ስም አትስጧት። እንደዚሁም ስሟን የሚያቆሽሽ ሰዎች በዝተዋል ማለት ነው እና ወደ ራሳችን እንመለስ። የእሷን ፕሮፋይል ተሸክመን አንስደባት፣ ሰውን አንዘግዝቅ። ከዛን የእሷ ወዳጅነት ለምን ትባላላችሁ? የሌላችሁ ማንነት ለምን ይሰጣችኋል? የሃይሚቶች ነው የሃይሚቶች ነው ይባላል። ከዛ ለምን ትባላላችሁ? የሌላችሁ ማንነት ሁለቱንም የምትወዱ እናንተ ናቸው አደለም። ስለዚህ ስርዓት ይኖረለ። ሁላችንም የምናቀናብረውን ደግሞ ለይተን እንወቅ። ሰው የተጣላው ና ተጣርቶ ይቀራል ማለት አይደለም። ፊልም ነው የሚሰሩት ፊልማቸው ሲያልቅ በቃ አለቀ። ለምንድን ነው የሌላችን ነው? አሁን አሁን እኮ አሁን በዚህ ሰዓት እኮ ነው ያሽካብጣሁን እኮ ስራው እኮ ሲጠናቅር ይሰደባሉ እኮ አይደለም። ሁሉም እኮ ስሙን እየቀየረ ማለት ነው። ልጅቷን እየረገጣት ነው። ማርያምን ነው ምላ ግን ደሞእንደዛ ሳይሆን ያው ሽናኒ ማለት ነው። እነሱ ሁለቱ እራሱ ረግጠዋቸዋል። እነሱ ሁለቱ ማለት ነው፣ እሱና እሱ እራሱ ስራውን ሲጨርሱ ይረጥጧቸዋል። አሁን ዝም ስላሉ ነው አደለም። አንዳንዴ ቪዲዮን በደንብ ትናንት፣ አሁን ማለት ነው እኔ የታዘብኩን ነገር